አድማጮች ዛሬ የምነገራችሁ ስለ አንድ አስገራሚ ተክል የሚያድናቸውን በሽታዎች ዝርዝር ነው። ለማመን የሚከብዱ ከዘመናዊ ሕክምና አቅም በላይ የሆኑ ስምንት በሽታዎችን ያድናል። ይህ የዛሬ የምነገራችሁ ተክል የተክሉ ስም ቱልት ወይም የውሻ ምላስ ተብሎ ይጠራል። በማንኛውም ቦታ የሚበቅል ቅጠሉ የውሻ ምላስ የሚመስል ሰፋፊ፣ አገዳው ቀይ የሆነ ከሳር የሚመደብ የእጽ አይነት ነው። የውሻ ምላስ የሚለውን ስያሜ በአማርኛ ቋንቋ ያገኘውም የቅጠሉ ቅርጽ የውሻ ምላስ የሚመስል ቅርጽ ስላለው ነው። አሁን ደግሞ ይህ ተክል ከሚፈውሳቸው የበሽታ አይነቶች መካከል ጥቂቶችን ከናጠቃቀማቸው እንንገራችሁ። አንድ፣ ለቋቁጫ ወይም ለባርሌ በሽታው ብዙ ጊዜ የአንገት አካባቢን ያጠቃል። በዚህ የበሽታ አይነት ቅጠሉን ወቅጦ ትንሽ በሳት ሞቅ እያደረጉ ለሰባት ቀን ቢቀቡት ይጠፋል። ለፊት ማዲያት በሽታም ለቆዳችን ከሚስማማ ቅባት ጋር ለወሶ ቢቀቡት የመፈወስ አቅም አለው። ሁለተኛ ለቁርጥ ማትመም ፍሬውን ደቁሶ ለአንድ ቀን አንድ ሻይ ማንኪያ ሙሉ በማር ለወሶ መውሰድ በቂ ነው። ይህንን ነገር ለ14 ቀን ከምግብ በፊት ይደጋግሙት። ስሩን ካኘክ ነው ጊንጥ የምትባለዋ የበረሃዋ ተናካሽ አውሬ ብትነክሰንም አይያመንም፣ መርዟን ያከሽዋል ማለት ነው። ሶስት። ለአይነ ማዝ ወይም ለማንኛውም የአይነ ህመም ስሩን ከፍት ገብስና ከምስር ገልፈጥ ጋር ወቅቶ በቅቢያን ጥሮ መቀባት ነው። ፈጽሞ ይድናል። አራተኛ ሆዱን እየነፋው ለሚቸገር ሰው ወይም ለስራይ እና ለሌላም በሽታ ይህን የትውልት ስሩን ከቀጠጥና ስር ጋር ወቅቶ በማር ወይም በወተት አፈልቶ መጠጣት ነው በአምስት ቀን ልዩነት ለሶስት ጊዜ መውሰድ በቂው ነው። መጠኑን በሚመለከት ከሁለቱም አይነት ውህድ አንድ የሻይ ማንኪያ ዱቄት በቂ ነው። አምስተኛ ለሽንጥ ማት ቱልት ለሽንት ማት በሽታና የከፋ የሀሞት ጠጠር ለማውጣት ስሩን በውሃ ቀቅሎ ከወተት ጋር ቀቅሎ መጠጣት ወይም ከሰመሬታ ገብስ ጠላ ጋር ቀቅሎ ለአንድ ቀን አንድ የውሃ ብርጭቆ መጠጣት በቂ ነው። በሽታው እስኪድን ድረስ መደጋገም ይቻላል። ስድስተኛ፣ ለድክመተ ወሲብ። አጠቃቀም ስሩ ተቆርጦ እንዳይቀር በአንካሴ ወይም በማንኛውም መቆፈሪያ በጥልቀት ቆፍሮ ማውጣት። ተቆፍሮ ከወጣ በኋላ ላም አድርጎ ወቅቶ ከተወቀጠ ኑግ ለውሶ በገብስ ጠላ ለሰባት ተከታታይ ቀናት በቀን አንድ ጊዜ አንድ የውሃ ብርጭቆ መጠጣት በቂ ነው። ልብ በሉ፣ ስሩ ከመሬት ተቆርጦ ከቀረ አይሰራም። ሰባተኛ፣ ለሪህ በሽታ ለሪህ በሽታ ስሩን ወቅቶ በሱፍ ውሃ በጥበጦ አጥሎ ነጭ ሽንኩርትና ጅንጅብል በትንሽ በትንሹ እየጨመሩ በቀይጥ የፍንጃረ እየፈተፈቱ መብላት ነው። ለሃያ ቀም በቂው ነው። ስምንተኛ በሆድ ውስጥ ላለ ኪንታሮትና በፊንጢጣ ዙሪያ ጎልቶ ላልወጣ ኪንታሮት ፍቱን መፍትሄ ነው። አጠቃቀም ቅጠሉን እንደ ሐበሻ ጎመን በእርጥቡ ለቅሞ በደንብ አጥቦ ልክ እንደ ጎመን ድቅቅ አድርጎ ከትፎ ላለጫ ጎመን ወጥ የሚገቡትን ግብዓቶች አስገብተው ከሰሩ በኋላ በጥቁር ጤፍ እንጀራ ከምግብ በፊት እየፈተፈቱ መብላት ነው። አወሳሰዱ እንደ ኪንታሮት ጥንካሬ ይለያያል። በጣም የቆየ ኪንታሮት ከሆነ ለአርባ ቀን ይወሰዱ። ህመሙ የጀመረው በቅርብ ከሆነ 21 ቀን በቂው ነው። አድማጮች ዛሬ ቱልት ወይም የውሻ ምላስን የሚያድናቸውን ስምንት በሽታዎች አይተናል። ሌላ ጊዜ ይሄ መድኃኒት የሚያድናቸውን ሌሎች በሽታዎችንም እንዘረዘራለን። በነገራችን ላይ እዚህ የዩቲዩብ ቻናል ላይ ከ240 በላይ ባህላዊ መድኃኒትን የሚያትቱ ቪዲዮዎች አሉና ሰብስክራይብ አድርጋችሁ ቤተሰብ ሁኑ የኢትዮጵያዊነት ታላቅነት